አሳዛኝ ታሪክ እንዳላችሁ ይታወቃል። እውነቱን ልንገር፣ አንተን የመሰለ ሰው ስለ እሷ ሲያወራ ደስ አይልም። የምርሽን ነው? ምኑ አሁን ያልሽው ከልብሽን ነው ወይስ እየቀለድሽ ነው? አሁን ስለ እሷ በማውራት ጊዜ አናጥፋው። ለምንድን ነው ብቻችን እንወጣ ብለን ፍታም አንለም? ወዴት ነው ደግሞ ምን ወጣው? ውይ አንተ ደግሞ ወዴት፣ እንዴት፣ ከየት ማለት ትወዳለን። ቆይ ሰው ወዴት እንደሚሄድ መጠየቅ የለበትም እንዴ ወይስ ዝም ብሎ በደመ ነፍስ መጓዝ አለበት ወይ? ደግሞ ታበዛዋለህ እንደነሱ ክፋት ቢሆንማ አሞኛል መተኛት ነበረብኝ ግን ደግሞ የት እያደር አለብኝ። እነዚህ ራሳቸው ከጠፋባቸው ሰዎች ጋርማ ተጣልቻ ደር መብላት የለብኝም። ማንም በሌለኝ መሄጃ ባጣው ሰዓት እትዬ ወደዚህ ቤት እንዳስጠንቃችኝ መርሳት የለብኝም። ግን ደግሞ ለነሱ የሚገባቸውን ትምህርት በጊዜው አስተምራቸዋለሁ። እንደነከትኩ ምን እያሰብሽ ነው? መቼ የሚያንች ሴራ ፍቅር እንዳሰብሽ አይደለም፣ ስለ ራሴ ጉዳይ እያሰብኩ ነበር። እንዳምንሽ እየጠበቅሽ እንዳይሆን። መቼም የቤት ሰራተኞች ያሰሪያችሁን ንብረት በተንኮል እንዴት የራሳችሁ ማድረግ እንዳለባችሁ ነው ብታስቡት። ለሰው እህል ስፈርልኝ ብለሽ ብትሰጪው የሚሰፍርልሽ ባለው መነኪያ ነው። እሺ፣ በት ፈላሰፊ ምግቡን አቅርቢ። እህል ቸግሮች መስሎኝ ጊዜ የምትታሽው እሺ።

ለሌላ ጊዜ ግን እየተጠነቀቅ ይሰልሽ፣ እሺ። ሳታስቢ ቢሆን ራስሽን ጎጥሻል። ሄሎ ጋይስ፣ እየሰራህ ነው። አይታይሽም? እንዲ እጇን ትንሽ ተጎርታ እየረዳኋት ነው። እሺ እኛ ቀይ መስቀል አምቡላንስ እና ፈርስት ኤድ ትሄዳለህ፣ እባክህ። አታሹፊ፣ ሊዳ ተጎርታ እየረዳኋት ነው እያልኩሽ እኮ ነው። እንዴት አላሾፍ ባክህ የኔ ውድ ወንድም፣ እዚህ ኪችን ውስጥ ከአንድ ሰራተኛ ጋር እየተርመጠመጠ ያየሁት ያንቺ ስነ ስርዓት ነሽ ጭምላቅ። እንዴት ተቆጣህ አይና? ኦ እዚህ ቤት ብዙ ጉድ አለ። እሱን ታትሽ አንድ ነገር ኮንሰርት እንኳን ታቃ ዴቪ ሰሞኑን ደብረዋል መሰለኝ። አረ ምንም አልደብረኝ አይ የደበረ ስለመሰለኝ ነው። አመሰግናለሁ፣ ፍቅሬ ደግሞ እንደዚህ እየተንከባከባችሁ ለምን ይደብረኛል? እኔ የምልሽ አንተ የምትለኝ ምን? አዴ ግን ከበፊትም ሰራተኛ ነበረች? አዎ፣ ድብን ያለች ሰራተኛ ነች። እንደዛ ግን አትመስልም። ምኗንም አይመስልም። መልኳ፣ ሁኔታ ብቻ ምኗም ሰራተኛ ይመስል ቆዳቸውን አለስልሰው እኮ ነው ሰውን ጉድ የሚያደርጉት። ይቺም ደግሞ ታዋት፣ እኛም ግድ ሆና ብን ቻልናት። እኔ ግን ምን ግርም እንደሚለኝ ታውቂያለሽ? ቆይ ከመቼ ጀምሮ ነው አንቺና ልጁ አንድ አይነት የሆናች? በቃ እሷን ተዋት። እኔ እናንተ ኮ ከተገናኘ ብዙ ጊዜ ሆነ። ለምን ስለ ራሳችን አለ ሆነ ማለት ስለም ብዙ ነገር ነው። አንቺ ምን አባሽ ትሰራለሽ እዚህ? አይ ምንም

ሊዱ ሻይ ወይስ ቡና ምን ላምጣልሽ? ሊዱ ወይኔ ጨረሽ ብዬ ብዬ ጋኔ ላስታል ሊዲያ ምን ሆነሽ ነው? ይቅርታ አስደነገጥኩሽ። እንዴ ትሰሚኛለሽ? ድንተሽ ሚያጌ ነው ኬ እዛው የለመድሽውን ከደጋ ጨርሽ ሊቅርታ ስጠራኩ ስላልሰማሽ ነው። ሁለተኛ የለመደኝ ኦኬ እሺ፣ ምን ፈለግሽ? ሻ ሻይ ወይስ ቡና ምን ላምጣልሽ? ሁለቱን ማልፈልግም። እስናት ነገር ካላ አምጪልኝ። እ? ሰማሽኝ? እስናት ነገር ካላ አምጪልኝ። እሺ፣ እሺ።